ሰላም ለኢትዮጵያ ህዝቦች፣ እና አማራ ህዝብ ብሎም ለጎንደር። አርበኛ መሳፍንት ተስፉ ነኝ። እንደምን አላችሁ? ላስተላልፍ የፈለግኩት በአርበኛ ልጄ በህጌትነት መሳፍንት ነው። ልጄ ስል በአብራክ ብፈጥረውም ለአማራ ህዝብና ለኢትዮጵያ ህዝብ ነው የፈጠርኩት እንጂ፣ አያርስልኝ፣ አይነግድልኝ። በአርበኝነት ግን እንዲያስተናግድ አማራን እንደ አማራነቷ ኢትዮጵያን እንደ ኢትዮጵያ ባህል ወጓ እንዲያስጠብቅ አምኜና አስቀምጨው ቆይቻለው፣ እየሰራም ቆይቷል። በ15 ዓመቱ ከአባቱ ከአርበኛ መሳፍንት ጋር ከዋሻ ታፍኖ ካጎቱ ከመከተ ተስፉ ጋር ታፍኖ በ15 ዓመቱ ወጥቷል። ሁለት ጊዜ ቆስሎ እርሳስ ከሰውነቱ ውጦ የሚታገል ልጃችሁ ነው። በሶስተኛ ባንዳ ያው ስልጠና ወስደው በገንዘብ ተገዝተው፣ ያው እንግዲህ አልፏል። ቢያልፍም ግን አንድ ጌትነት መሳፍንት ቢያልፍ መቶ ጌትነት አለ። አማራ አመጣ ትወልዳለሽ፣ አመጣ ታስተኩሳለሽ፣ አመጣ ትቀብራለሽ። ይሄ ልምዷ ነው፣ ወጓ ነው። ይሄ ይቀጥላል መቶ ጌትነት ይፈጠራል። አሁንም አለ፣ አብሶ የሚነሳ አለ። ስለዚህ ግን የመጀመሪያ የእኔ ማስተላለፍ የምፈልገው ግን በተዋህዶ እምነታችንና በቤተ ክርስቲያን ዙሪያና በእስልምና እምነት እምነታችሁንና ልምዳችሁን ወጋችሁን ብታስቀጥሎ እንዳልኩት አባቶች የእምነት አባቶች ጸሎታቸውን በእምነታቸው ቢቆሙ ሁሉም በአንዳንድ ሁሉም ክትትል ቢያደርግ የሚል እምነት አለይ የአማራ ሕዝብ ግን በተለይ በተለይ ወደ አርባ አመትን እንግዲህ ስመጣ የአባት ታሪክ እምነትን ማክበር ማንነትን ለማረጋገጥ ብዬ ስነሳ ለግሌ አርጎ የማት የማየት ጉዳይ እንዳለ ይረዳል። እንግዲህ ግን እኔ አባትም ሁለት ልጅም ስገብር እኔስ ባልፍስ አማራ ምን እየጠበቅክ ነው? ጀግና ልጅ ሲሞት አንተ ንግድ፣ ጀግና ሲሞት አንተ መጠጥ አሊቧልታ ቦታ እየተቀመጥክ በአማራነትህንና በአማራነትህ አማራ ሆነህ እምነትን አክብረ ለመኖር ያልተፈቀደልህ መሆንን አውቀህ ይህም ጊዜ አንድነት ፈጥረህ እንድትንቀሳቀስ መልእክቴን አስተላልፋለሁ። ባሊቧልታ ብዙ ሰዎችን እያጣህ ነው። ብዙ ዜጎችን እያጣህ ነው። መነኮሳት እየታረዱ ነው። ካህናት እየታረደ ነው። ሕፃናት እየታረደ ነው በየቦታው ይህ እየሆነ ያለ ይህን ያህል አልደረሰ ብለህ የምጠብቀውን ነገር ይህን ቆም ብለህ ካአሁን ጀምረህ የጌትነት ደም የአማራ ደም የኢትዮጵያ ደም እንጂ የራሱ ደም እንዳልፈሰሰህ እንዳልፈሰሰ አድርገህ ግንዛቤ ይዘህ ካአሁን ጀምረህ አቅጣጫ እንድትይዝና መኖር አለመኖርህን አውቀህ ለነገ ማንነትን ለማረጋገጥ እንድትሰለፍ አርበኝነትን እንድታሳውቅ ግንዛቤ እንድትይዝልኝ መልእክቴን አስተላልፋለሁ። ከዚህ ውጭ እንግዲህ ጌትነት ለአማራ አልፏል፣ ለኢትዮጵያ ታሪክ አስገንዝቧል። እኔ ሞት አልልም። ዓለም አውቆታል፣ አገር አውቆታል። በትግሉ ባላማው ጸንቶ አልፏል። ይሄ አልሞተም። ሳይታወቅ የሚሞት ሳይታወቅ በአንዳ ሁኖ የሚበላ ነው። ይህ እንደዚህ አይነቱ ነው። ፍጥረት የሚያስጠላ እንጂ ሞት ያለ ነው። በታሪክ መሞት ሞት አይደለም። እና አገሬ፣ ዜጎቼ እንግዲህ እኔም አዝነው በልጄ ሞት አላዝንም። በአማራ ማንነቱን ኑሮውን ባለማወቁ ግን እንዲያው እስከ መቼ እንዲብሎ አጼ ምኒልክ አባታችን አድዋ ሲዘምቱ እናታችን እቴጌ ጣይቱ ጋር አውጀው ህደው ወራ አልፈጀባቸውም፣ ድል ሲያደርጉ አድዋ። እኔ ግን ለአርባ ዓመት እየተጠጋ ነው እንግዲህ አንድነት ባለመኖሩ አማራ ስንቱ ተንኮር አድርጎ እንደተመለከተህ መኖር እንዳትችል በእምነትህ በአማራነትህ እንዴት አድርጎ እንደተመለከተህ ባለማወቅህ አንዱ ሲሞት አንዱ ብር መቁጠር አንዱ ሲሞት አንዱ መጠጣት አንዱ ሲሞት አንዱ መነገድ ዳንስ ጨዋታ ቧልታ እስከመቼ ይህን ቆም ብለህ የልጃችሁን ሞት ባንዳን ማስወገድ የልጃችሁ ሞት ስሜተኛ ሁናችሁ ሁላችሁም የጸሎት አባቶች ጸሎት አቅም ያላችሁ አርበኝነት ስሜት ያላችሁ፣ በአርበኝነት ተነስታችሁ እንድታግዙይን ትግል እኔ እስካልፍ ነው የምጠብቁ ነገስ? እኔ ሳልፍ ምን ልታገኙ እንደሆነ አስባችሁበተይ። እኔ ሳለሁ የሆነ የአማራነት ስሜት ለውጥ እንድታሳዩ በጥብቅ በአማራነት ስሜትና በንጹሐን ደም አምላክ በልጆቼ ደም አምላክ በእምነትና በባንዲራው አምላክ ጥብቅ መልዕክቴን አስተላልፋለሁ። ኢትዮጵያ ታሸንፋለሽ፣ አማራ ታሸንፋለሽ፣ ልዕለት ትንገላታለሽ እና በርቱ። የኔ ሐዘን የኔ አይደለም የአማራ ሐዘን ነው፣ የኢትዮጵያ ሐዘን ነው፣ የዓለም ሐዘን ነው። ሐዘንም አይደለም ይሄድ ደስታ ነው። በዓላማ መሰየፍ ደስታ ነውና ጨርሻለሁ። ሰላም ለናንተ ይሁን የኢትዮ አዲስ ዴሊ ቤተሰቦች ባቶ ዲደቱ አያሎ አንገብ ጋቢ ጽሁፍ የግንቦት ምርጫ ወይስ የግንቦት ማኒፌስቶ ላይ የጀመርነውን የህዝባችንን የነገ ዕጣ ፈንታ የሚወስን ትንታኔ ዛሬም እንቀጥላለን በክፍል አንድ እና ክፍል ሁለት የአቶ ልደቱን ጥልቅ ሀሳቦች ስንቃይ ከቆየም በኋላ በዛሬ ወሳኝ ክፍል ሶስት ደግሞ የሀገር ካወፒን የግንብት ማኒፌስቶ መርሆች በሆኗ ኢትዮጵያችን ውስጥ እንዴት በተግባር መዋል እንደሚቻል የሚያመላክተውን አምባገነናዊ አገዛዝን በሰላማዊ ህዝባዊ ቢተኝነት የምናሸንፍበትን እቅድ በይበልጥ ወደ ውስጥ ዘልቀን እንመለከታለን ይህ ክፍል ለሀገራችን ህልውና ወሳኝ የሆኑ የመፍትሄ ሀሳቦችን የምንተነትንበት በመሆኑ እንዳያመልጣችሁ። ነገ ደግሞ አራተኛና የመጨረሻውን የዚህን ወሳኝ ውይይት ክፍል ይዘን እንቀርባለን። መርሃ ግብር ሁለት የትምህርት ማቆም አድማ ሳምንት። በዚህ የሁለተኛ ሳምንት መርሃ ግብር በዋናነት የሀገሪቱ የከፍተኛ ትምህርት ተማሪዎችና መምህራን ተሳታፊ ይሆናሉ። በዚህ ሳምንት የሚጀመረው ይህ የትምህርት ማቆም አድማ የሚካሄደው በኮሌጆችና እና በዩኒቨርሲቲዎች አካባቢ ወይም አጥር ግቢ ውስጥ ተወስኖ ይሆናል። ተማሪዎች እና መምህራን ወደ አደባባይ መውጣትና ከጸጥታ ሰራተኞች ጋር መጋፈጥ ሳያስፈልጋቸው በያሉበት አካባቢ እየተሰባሰቡ መፈክር በማሰማት የጽሁፍ መልእክቶችን በማሳየትና የአቋም መግለጫዎችን በማውጣት ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይስፈን የሚለውን ጥያቄ ያቀርባሉ። የተማሪዎቹ የተቃውሞ እንቅስቃሴ በመገናኛ ብዙኃን አማካኝነት በስፋት ለህዝቡና ለውጭው ዓለም እንዲደርስ ይደረጋል። ይህንን የተማሪዎችና የመምህራን የትምህርት ማቆም እርምጃ ከማንም በላይ ወላጆች ሊደግፉት ይገባል። አድማውም ህዝባዊ ጥያቄው የማያዳግም መልስ ኪያገኝ ድረስ በቋሚነት ይቀጥላል። የትምህርት ማቆም አድማውንና ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይስፈን የሚለውን ጥያቄ በመደገፍ በውጭ ሀገራት የሚኖሩ ኢትዮጵያውያን በብሔረሰብና በሃይማኖት በፖለቲካ አመለካከትና በትግል ስልት ልዩነት ሳይከፋፈሉ በነቂስ በመውጣት ከዚህ ሳምንት ጀምሮ ተከታታይ ሰላማዊ ሰልፎችን ያካሄዳሉ። ሰላማዊ ሰልፎቹ የሚካሄድባቸው የውጭ ሀገር ከተሞች በዋናነት ኒውዮርክ፣ ጄኔቫ፣ ብራስልስ፣ ዋሽንግተን ዲሲ፣ ለንደን እና የተመረጡ ሌሎች ዋና ዋና ከተሞች ይሆናሉ። መንግስት የህዝቡን ጥያቄ በእነዚህ ሁለት ሳምንታት ካልተቀበለም እነዚህ ቀድሞ የተጀመሩ የሁለት ሳምንታት መርሃ ግብሮች በሚቀጥሉ ሳምንታትም ተጠናክረው የሚቀጥሉ ይሆናል። በዚህ ሰነድ ላይ በቅደም ተከተል የቀረቡ መርሃ ግብሮች አስቀድሞ ለህዝቡ በይፋ የሚገለጹ ይሆናሉ። ይሁንና እያንዳንዱ መርሃ ግብር የሚያስተጓጉል ያልተጠበቀ እንቅፋት ሊገጥም እንደሚችል አስቀድሞ በመተንበይ በየደረጃው ሊተገበሩ የሚችሉ ተለዋጭ መርሃ ግብሮች ተዘጋጅተው በሚስጥር ይያዛሉ። መርሃ ግብር ሶስት ከፊል የስራ ማቆም አድማ ሳምንት በሶስተኛው ሳምንት የሰላማዊ ህዝባዊ እምቢተኝነት መርሃ ግብር ከፊል የስራ ማቆም አድማ ይካሄዳል የስራ ማቆም አድማውን የሚያካሂዱትም የትራንስፖርት ሰራተኞች ሲሆኑ እነርሱም የአየር መንገድ የደረቅና የፈሳሽ የጭነት ማጓጓዣ የህዝብ ማመላለሻና የታክሲ አገልግሎት ሰራተኞች ይሆናሉ የትራንስፖርት ሰራተኞቹ ጥያቄም በተመሳሳይ ሁኔታ ጦርነት ይቁም አገዛዝ ይብቃ ሰላም ይስፈን የሚል ይሆናል ከዚህ በተጨማሪም የመንግስት የጸጥታ ሰራተኞች የህዝቡን ጥያቄ እንዲደግፉ የውጭ መንግስታትም በጠቅላይ ሚኒስትር አብይ አገዛዝ ላይ አስፈላጊውን ጫና እንዲፈጥሩ ይጠይቃሉ። የትራንስፖርት ሰራተኞችና ቤተሰቦቻቸው በአመፁ ወቅት የከፋ ችግር እንዳይገጥማቸው ህዝቡ በየአካባቢው አስፈላጊውን የሞራልና የፋይናንስ ድጋፍ ያደርጋል። በዚህ ረገድ የአገሪቱ ባለሀብቶች በይፋም ሆነ በህቦ ተደራጅተው ትልቁን ድርሻ ይወጣሉ። መንግስት የህዝቡን ጥያቄ በእነዚህ ሶስት ዓመታት ካልተቀበለ ቀደም ብለው የተጀመሩትና እና ይህ መርሃ ግብር በሚቀጥሉት ሳምንታት ተጠናክረው የሚቀጥሉ ይሆናል። እነዚህ መርሃ ግብሮች የአገዛዙን የማስተዳደር ብቻ ሳይሆን አፈና የመፈጸምና ጦርነት የማካሄድ አቅሙን የሚያዳክሙ መሆናቸውን በመገንዘብ በሰላማዊ ትግል የሚያምኑት ህጋዊ ፓርቲዎች ብቻ ሳይሆኑ በጠበንጃ አገዛዙን እየተፋለሙ የሚገኙት የታጠቁ የፖለቲካ ኃይሎችም ጭምር የሰላማዊ ህዝባዊ እምቢተኝነት ትግል በይፋና በሙሉ ልብ ደግፈውት ሊቆሙና ያተገባበሩ ተባባሪ ሊሆኑ ይገባል። መርሃ ግብር አራት አጠቃላይ የስራ ማቆም አድማ፣ በቤት ውስጥ የመቀመጥ ሳምንት። የአራተኛው ሳምንት መርሃ ግብር አጠቃላይ የስራ ማቆም አድማ መምታት ይሆናል። የከፊሉ የስራ ማቆም አድማ እንደቀጠለ ሆኖ በዚህኛው መርሃ ግብር ሁሉም በሀገሪቱ የሚገኙ የመንግስትና የግል ሰራተኞች ስራ ያቆማሉ። ሁሉም የንግድና የአገልግሎት መስሪያ ቤቶች ዝግ ይሆናሉ። ከአምቡላንስና ከእሳት አደጋ ተሽከርካሪዎች በስተቀር ሁሉም በሀገሪቱ ያሉ ተሽከርካሪዎች ቀድሞ የጀመሩትን የስራ ማቆም አድማ አጠናክረው ይቀጥሉበታል። ቀደም ሲል ይቀርቡ ከነበሩት ጥያቄዎች በተጨማሪ የህዝቡ ትግል ወደ አደባባይ ጥሶ ከመውጣት በፊት ለጠቅላይ ሚኒስትር አብይ አገዛዝ የህዝቡን ጥያቄ በጸጋ እንዲቀበል በቀናት የተገደበ ጥያቄ ይቀርብለታል። የህዝቡን ጥያቄ መቀበል ተስኖት ወደ ኃይል እርምጃ የሚገባ ከሆነም ህዝቡ መብቱን ለማስከበርና ራሱን ከመንግስት ታጣቂ ኃይሎች ጥቃት ለመከላከል ሲል ሊወስድ ስለሚችለው አጸፋዊ የኃይል እርምጃ ተጠያቂው ራሱ መንግስት እንደሚሆን ይገልጻል። መንግስት ህገ ወጥ የኃይል እርምጃ በመውሰድ በዜጎች አካልና ህይወት ላይ አደጋ የሚያደርስ ከሆነ አገዛዝና ተባባሪዎቹ የህግ ተጠያቂ የመሆን እንጂ ወደፊቱ የሀገሪቱ የመፍትሄ አካል የመሆን እድል እንደማይኖራቸው ግልጽ ማስጠንቀቂያ ይሰጣቸዋል። በዚህ የአራተኛ ሳምንት መርሃ ግብር ለስራ ማቆም አድማ ከተጠራው ህዝብ ቢያንስ ሀምሳ ከመቶ መሳተፍ ከቻለ መንግስት አመፁን ከዚያ በላይ ተቋቁመው የመቀጠል እድሉ ጠባብ ይሆናል። የኢኮኖሚ አቅሙ በከፍተኛ መጠን ከመዳከሙም በላይ ውስጣዊ መከፋፈልና መፈረካከስ ስለሚገጥመው ዓለም አቀፍ ጫናም ስለሚበዛበት በቀጣይ አመፆች የዜጎች ህይወት አደጋ ላይ ከመውደቁ በፊት የህዝቡን ጥያቄ ለመቀበል ሊገደድ ይችላል። ትግሉ በዚህ ደረጃ ላይ ሲደርስ አደጋን የማሽተት ተፈጥሮ የተነፈጋቸው ጠቅላይ ሚኒስትር አብይ እየመጣባቸው ያለውን አደጋ ተገንዝበው የመፍትሄው አካል ለመሆን ይወስናሉ ተብሎ ባይጠበቅም በዙሪያቸው ያለው ራስ ወዳድ ወይም ኦፖርቹኒስት ጭፍራ ግን ቢያንስ የራሱና የቤተሰቡን ሁሉና ከጥፋት ለመታደግ ሲል ራሱ ከጠቅላይ ሚኒስትሩ አጋርነት ለመነጠልና እንደተለመደው የተላላኪነት አሰላለፉን ለመለወጥ ማድባትና ማማተር መጀመሩ አይቀር ይሆናል። መንግስት ያልተጠበቀ አቅም አግኝቶ ይህንን የህዝቡን የስራ ማቆም አድማ ተቋቁሞ መቀጠል ከቻለ ግን የሚከተለውና ወሳኝ ሆነው የአምስተኛ ሳምንት አገዛዝ አንቀጥቅጥ መርሃ ግብር ይጠራል። መርሃ ግብር አምስት የውሎ ገብ አገዛዝ አንቀጥቅጥ ሰልፎች ሳምንት። በዚህ የአምስተኛ ሳምንት አገዛዝ አንቀጥቅጥ መርሃ ግብር ወይም ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይስፍን የሚለው ቀዳሚ ጥያቄ መቀጠሉ እንደተጠበቀ ሆኖ ጠቅላይ ሚኒስትር አብይ በአስቸኳይ ከስልጣን ይውረዱ የሚል ተጨማሪ ጥያቄ ይቀርባል። ጠቅላይ ሚኒስትሩ መርጦ በስልጣን ላይ ያስቀመጣቸው ብልጽግና ፓርቲ ህገ መንግስታዊ መብትና ግዴታውን ተጠቅሞ የመረጣቸውን መሪ ከስልጣን እንዲያወርድና የቀረበለትን ጥያቄ በመመለስ የሀገሪቱ የፖለቲካ ችግር የመፍትሄ አካል እንዲሆን የመጨረሻ ግልጽ ጥሪ ይቀርብለታል። ይህንን የህዝብ ጥያቄ በአንድ ሳምንት ውስጥ ለመመለስ ፍቃደኛ ካልሆነም ጠቅላይ ሚኒስትሩ ከስልጣን እንዲወርዱ የቀረበው ጥያቄ ብልጽግና ፓርቲ ስልጣን ይልቀቅ ወደሚል ጥያቄ ሊያድግና ሊቀየር እንደሚችል ግልጽ ማስጠንቀቂያ ይሰጠዋል። የቀዳሚዎቹ የአራት ሳምንት አንድ የሰላማዊ ህዝባዊ ንቢተኛ ተሳታፊዎች ከስራ ከመባረር እና ቢበዛ ከመታሰር ባለፈ ለህይወት አደጋ የሚጋለጡበት እድል ጠባብ ነው። እነዚህን መሃግብሮች ቀዳሚ ማድረግ የሚጠቅመውም የህዝቡን መስዋዕትነት በተቻለ አቅም አነስተኛ ለማድረግ ስለሚረዳ ነው። በእንደዚህ አይነቱ የህዝባዊ አመፅ እንቅስቃሴ ብዙ ዜጎች ከስራ ሊባረሩና ሊታሰሩ እንደሚችሉ አስቀድሞ መገመትና መዘጋጀት ያስፈልጋል። እንደዚህ አይነት ሁኔታ ሲፈጠር የተፈጸመ የሚገኘውን የአፈና እርምጃ ለህዝቡና ለአለም በተከታታይ ከመጋለጥ ባለፈ ከስራ የተባረሩ ዜጎች ወደ ስራ እንዲመለሱ ወይም የታሰር ዜጎች ከእስር እንዲፈቱ በመጠየቅ ጊዜን ማጥፋትና የትኩረት አቅጣጫ ማዛባት አስፈላጊ አይሆንም። ይልቁንም የሚያስፈልገው ከስራ የተባረሩትና የታሰሩት ዜጎች የተጋይነት ሞራላቸው እንዲጠበቅ ማበረታታት፣ ቤተሰቦቻቸው ለችግር እንዳይጋለጡ አስፈላጊውን የሞራልና የፋይናንስ እገዛ ማድረግ ነው። እንዲያውም ከስራ መባረርን አለመፍራትና ከስራ በተባረሩ ሰራተኞች ምትክ ተቀጣሪ ላለመሆን መወሰን ያስፈልጋል። መታሰርንም እንደቀላልና የሚጠበቅ መስዋዕትነት በመቁጠር ሆን ብሎ እስር ቤቶች እንዲጨናነቁና የእስረኛው ብዛት ከመንግስት የማሰር አቅምና ቁጥጥር በላይ እንዲሆን ማድረግ ያስፈልጋል። ይህ አምስተኛው የሰላማዊ ሰልፎች ሳምንት ከቀዳሚዎቹ አራት ሳምንታት በተለየ የዜጎች ግድያ በከፍተኛ መጠን ሊከሰት የሚችልበት ሂደት ነው። ይህንን አስቀድሞ ማወቅና በዜጎች ላይ ሊደርስ የሚችለውን የህይወት አደጋ ለመቀነስ የሚያስችሉ የተለያዩ ስልቶችን መጠቀም ያስፈልጋል። ከነዚህ ስልቶች ውስጥ የመጀመሪያው ራስን ከቀዳሚ የኃይል እርምጃ መቆጠብ ነው። ሁለተኛው ለመንግስት የጸጥታ ኃይሎች ተገቢውን አክብሮት ማሳየት ነው። ሶስተኛው የሚካሄደው ትግል ህጋዊ መብት መሆኑን የጸጥታ ሰራተኞች እንዲረዱትና የህዝቡም ህጋዊ ናፍታዊ ትግል በህገ ወጥ በኃይል እርምጃ ለማጭናገፍ እንዳይሞክሩ ማሳሰብ ነው። አራተኛው መብትን ለማስከበርና ለህዝብ ህልውና መቀጠል የሚደረገው ትግል ህዝቡ መሞትን ጭምር በጸጋ የሚቀበል እንጂ ፈጽሞ የማይፈራ መሆኑን በግልጽ ማሳየት ነው። አምስተኛው እና የመጨረሻው በሰላማዊ ሰልፍ የሚታገለው ህዝብ ላይ ህገወጥ የሀይል የኃይል እርምጃ በሚወስዱ የጸጥታ ሰራተኞች ላይ ህዝቡ ራስን የመከላከል አጽፋዊ የኃይል እርምጃ ለመውሰድ ሊገደድ እንደሚችልና ለዚያ ራስን የመከላከል አጽፋዊ እርምጃም ተጠያቂው ስርዓትና እና የጸጥታ ሰራተኞች እንጂ ህዝቡ እንደማይሆን በግልጽ ማስገንዘብ ይሆናል። በዚህ መልኩ በቂ ግንዛቤ ከተፈጠረ በኋላ በሀገሪቱ ዋና ከተማ በአዲስ አበባ እና በሌሎቹ ትላልቅ የክልል ከተሞች የውሎ ግብ የሰላማዊ ሰልፍ ለሰባት ተከታታይ ቀናት ይጠራል። ለእነዚህ ሰላማዊ ሰልፎች የሚያስፈልጉ ባነሮችና ፖስተሮች በፓርቲዎች ጽሕፈት ቤት ሳይሆን በመኖሪያ ቤቱ ይዘጋጃሉ። ሰላማዊ ሰልፎቹ መድረሻ ቦታ እንጂ የተለየ መነሻ ቦታ አይኖራቸውም። መነሻቸው የያንዳንዱ ሰልፈኛ ቤትና ሰፈር ይሆናል። ልክ እንደ መጋቢ ጅረት ወንዝ እያንዳንዱ የትግል ተሳታፊ ዜጋ ከየቤቱ እየወጣ ከሰፈርተኛው ሰልፈኛ ጋር ይቀላቀላል። ከዚያም ከየመኖሪያ ሰፈሩ እየወጣ ወደ ሰፈሩ ዋና መንገድ ይገባል። ከሰፈር መንገድ ወጥቶም ወደ የአውራ ጎደናዎቹ ይተማል። በመጨረሻም ከየአውራ ጎደናዎቹ ወደ መዳረሻው አደባባይ ይጎርፋል። እንዲህ አይነቱ ያልተማከለ የሰልፍ አወጣትም የፀጥታ ሰራተኞች ሰልፉን በቀላል ማስቆምና መበተን የማይችሉበት ከአቅም በላይ የሆነ ሁኔታን ይፈጥራል። ሰላማዊ ሰልፉ መንግስት የሕዝቡን ጥያቄ እስካልተቀበለ ድረስ ለተከታታይ ሰባት ቀናት በየቀኑ ከሶስት እስከ አራት ሰዓታት ለሚሆን ጊዜ ይካሄዳል። ከጸጥታ ሰራተኞች በኩል የኃይል እርምጃ ቀድሞ እስካልተወሰደ ድረስ ሰልፎቹ መካሄድ ያለባቸው በፍጹም ሰላማዊነት ይሆናል። ትግሉ ወደዚህ ደረጃ ሲደርስ አገዛዙ ህልውናውን የማጣት ጭንቀት ውስጥ እየገባ ስለሚመጣም በመቀጣጫነት ሰዎችን መግደሉ እንደማይቀር አስቀድሞ መገመት አለበት። ሰው በተገደለ ቁጥርም አመጹ የሚቀንስ ሳይሆን የበለጠ እየተባባሰ የሚሄድና ከፀጥታ አካላት ቁጥጥር ውጭ የሆነ አደጋ የመፍጠር እድል እንዳለው በግልጽ በማሳየት የመቀጣጫ እርምጃው እንደማይሰራ አገዛዙ ከጅምሩ ተስፋ ማስቆረጥ ያስፈልጋል። ሰልፎቹ በዚህ መልክ ለተወሰኑ ቀናት በሁሉም ከተሞች ከተካሄዱ መንግስት በፍጥነት ይዳከማል። በቅድሚያ ከማዕከል ርቀው የሚገኙ የክልል አስተዳደሮች ወገንተኝነታቸውን ወደ ህዝቡ ሊያደርጉና የትግሉ ተጋሪ ሊሆኑ ይገደዳሉ። ቀጥሎም የፀጥታ ሰራተኞች በህዝብ ላይ ላለመተኮስና ችግሩ በሰላማዊ ውይይት እንዲፈታ በአገዛዙ ላይ ጫና ሊፈጥሩ ይችላሉ። የመንግስት ከፍተኛ ባለስልጣናትም ለራሳቸውና ለቤተሰቦቻቸው የወደፊት ደህንነት ሲሉ አሰላለፋቸውን በይፋ ከህዝቡ ጋር ማድረግ ይጀምራሉ። በዚህ ወቅት በቅርቡ በማዳጋስካርና በኔፓል ሲሆን እንደታየው አገዛዙ በድንገት ሊፈረካከስ ወይም በራሱ የጦር ጀነራሎች የመፈንቅለ መንግስት አደጋ ሊያጋጥመው ይችላል። አገዛዙ በህዝብ ላይ የሚፈጽመው የግድያ እርምጃ እየበዛ በመጣ ቁጥር የዓለም አቀፉ ህብረተሰብ ጫናም ከፍተኛ እየሆነ ይመጣል። መንግስት ህዝባዊ ድጋፉ ሙሉ በሙሉ ስለሚያጣ ከዚያ በላይ ያመፁን ተቋቁሞ መቀጠል ይሳነዋል። ትግሉ በዚህ ደረጃ ላይ ሲደርስ ጠቅላይ ሚኒስትር አብይ በዙሪያቸው ባሉ ባለስልጣናት፣ በውጭ መንግስታትና በቅርብ ቤተሰቦቻቸው ጫና ጭምር ተገደው የህዝቡን ጥያቄ ሊቀበሉ ወይም የውጭ ጥገኝነት አፈላልገው ሊሰደዱ ይችላሉ። ነገር ግን ሰውየው ባለባቸው አደጋን ማሽተት ያለመቻል የተፈጥሮ ችግራቸውና በማይጨበጥ ህልም ማለም የሚኖር ሰው በመሆናቸው ምክንያት እስከ መጨረሻው የህይወት እስትንፋሳቸው ድረስ አደጋውን የመጋፈጥ እርምጃ ሊወስዱ እንደሚችሉ መጠበቅም ህገብ ይሆናል። በእነዚህ የአምስት ሳምንታት የሰላማዊ ህዝባዊ እምቢተኝነት ትግል የብልጽግና አገዛዝ ራሱን ከጠቅላይ ሚኒስትር አብይ ነጥሎ የህዝቡን ጥያቄ ከተቀበለ የወደፊቱ የሀገሪቱ የፖለቲካ የመፍትሄ አካል እንደሚሆን፣ የህዝቡን ጥያቄ ሳይቀበል ከዚያ በላይ ከቀጠለ ግን የሚጠብቀው መሸነፍና በህግ ተጠያቂ መሆን ብቻ እንደሚሆን የመጨረሻ ማስጠንቀቂያ ይሰጠዋል። ይህንን የአምስተኛ ሳምንት አገዛዝ አንቀጥቅጥ የሰልፍ ተቃውሞ አገዛዙ በሆነ የማይገመት ምክንያት መቋቋም ከቻለም ትግሉ ወደ ሌላኛውና የመጨረሻው አገዛዝ አንበርክክ የህዝባዊ ቢተኛነት ከፍተኛ ደረጃ ይሸጋገራል።